እንዴናችሁ እንደምን አረፍዳችሁ። አሁን ወሳኝ የሆነ መረጃ ይዤላቸው መጥቻለሁ። ይህ እንግዲህ መረጃ ምንድን ነው? እንግዲህ አማራ ክልል ላይ ጦርነት ጦርነቱ በምን ምክንያት እንደተነሳ ይታወቃል። ጦርነቱ የተነሳበት ምክንያት እንግዲህ የጥቁር ክላሽ ታሪክ ነው። ጥቁር ክላሽ ለመከላከያ ነው። ከመከላከያ ውጭ ጥቁር ክላሽ ማንም መያዝ የለበትም በህዝብ ደረጃ በልዩ ኃይል ደረጃ እንግዲህ ጥቁር ክላሽ መያዝ የለበትም ብለው ነው እንግዲህ አማራ ክልል ላይ ይህን ሁሉ ጦርነት የከፈቱት ይህን ሁሉ መምህሩን፣ ዶክተሩን፣ ንጹሐንና ህጻናትን አዛውንትን ሳይለዩ የሚረሽኑት ማለት ነው። ርጉዝ እንዳይታከም የሚሆንበት ታማሚ እንዳይታከም አድርገው ቤታቸው የሚያወድሙት እንግዲህ ይሄ ነው። በጀት በመትረይስ ብዙ ሀያ ሶስት አማራን የሚያወር ሞተ። እንግዲህ የጥቁር ክላሽ ምክንያት ነው። ነገር ግን በሌላ መልኩ እንግዲህ ለኦሮሚያ ሚሊሻ በሚል ለኦሮሚያ ልዩ ኃይልና ሚሊሻ እንግዲህ በቢሊየን ብር አወጣው እያስታጠቁት ይገኛሉ ማለት ነው። መትረይስ ጥቁር ክላሽንና ኤስ ሀምሳ ስድስቱ ክላሽን ማለት ነው። ስለዚህ በድምሩ ድምሩ ነው እንግዲህ በቁጥሩ፣ የቁጥሩ ብዛት ደግሞ በጣም ያስደነግጣል። እንግዲህ ስንት ነው? አምሳ ስድስቱ ክላሽ አምሳ ስምንት ሺ ዘጠኝ የሆነ በፍሬ ነው። አንዱ በ35000 ብር ነው እንግዲህ 2 ቢሊዮን 30 ሚሊዮን 315 ሺ ብር ይወስዳል ማለት ነው፣ ይጨርሳል ለመግዣ። እንግዲህ ጥቁር ክላሽ ደግሞ 13881 13881 ጥቁር ክላሽ ጥቁር ክላሽ እንግዲህ አማራ ክልልን ለመጨፍጨፍ ጦርነት የጀመሩበት ምክንያት የነበረ ነው። ነገር ግን በዚህኛው ደግሞ እንግዲህ ለራሳቸው እያስታጠቁ ነው ማለት ነው 13881 አንድ በፍሬ ለኦሮሚያ ልዩ ኃይልና ሚሊሻ ግን ደብዳቤው ያቢው ላይ ሚሊሻ ነው የሚለው። በአንዱ ስንት ነው? አንዱ ፍሬ በስልሳ አምስት ሺ ብር ነው። በድምሩ ዘጠኝ መቶ ሁለት ሚሊየን ሁለት መቶ ስልሳ አምስት ሺ ብር ይወስዳል ማለት ነው። ሌላው መትረይስ ነው። መትረይስ እንግዲህ ከመከላከያ ውስጥ ከባድ መሳሪያ መያዝ የለበትም፣ በልዩ ኃይል መያዝ የለበትም፣ ልዩ ኃይል መፍረስ የለበትም፣ ይህን ያህል አይነት መሳሪያ መታጠቅ የለበትም። ይህን አይነት መሳሪያ ያለ ፍቃድ እየታጠቀ ስለሆነ ሚሊ ልዩ ኃይል መፍረስ አለበት ብለው ነው እንግዲህ አማራ ክልል የገቡት። ነገር ግን አሁን ለኦሮሚያ ሚሊሻና ልዩ ኃይል ሶስት መቶ ሰላሳ አራት መትረጊስ በመከላከያ በአገሪቱ ወጪ በመከላከያ ኢንጂነሪንግ ወጪ እንዲገዛ ተደርጓል። እንግዲህ በፍሬ ሶስት መቶ ሰላሳ አራት ሲሆን አንዱ ፍሬ ሁለት መቶ ሰማኒያ አምስት ሺ ሰባት መቶ ሀምሳ ብር ነው። በድምሩ ዘጠና አምስት ሚሊየን አራት መቶ አርባ ሺህ አምስት መቶ ብር ማለት ነው። ስለዚህ ይህን መሳሪያ ለመግዛት በደመሩ እንግዲህ ሶስት ቢሊየን ሀያ ስምንት ሚሊየን ሀያ ሺ አምስት መቶ ጨርሰዋል ማለት ነው። እዚህ ላይ ቫት አለ። ቫት አራት መቶ ሀምሳ አራት እንግዲህ ቫት አራት መቶ ሀምሳ አራት ሚሊየን አራት መቶ ሀምሳ አራት ሚሊየን ሁለት መቶ ሶስት ሺ ሰባ አምስት ብር ቫት ሲጨመርበት ሶስት ቢሊየን አራት መቶ ሰማኒያ ሁለት ሚሊየን ሁለት መቶ ሀያ ሶስት ሺ አምስት መቶ ሰባ አምስት ብር ማንን ለኦሮሚያን ሚሊሻ ለማስታጠቅ ማለት ነው። እንግዲህ መሳሪያ የአማራ በራሱ ጥሮ ግሮ በራሱ በሬውን ሽጦ የገዛውን መሳሪያ እየነጠቁ እንግዲህ እነሱ በዚህ መልኩ ያስታጥቃሉ ማለት ነው።